እሺ እንግዲህ ወደ ኢታ ቲቪ ቤተሰቦቻችን እንደምን አላችሁ። ዛሬ እንግዲህ መርየምን በምሽ ይዣት ወጥቻለሁ። የት ነው ካላችሁኝ ከስቱዲዮ ወጣ እንዳልኩኝ እያያችሁኝ ነው። ከዚህ ቀደም በነበረን ኢንተርቪው ላይ የሆነ ነገር እችላለሁ ብላ ቃል ገብታልኝ ነበረ። ላለየሆነ ነገር ቃል ገብተሽልኛል። ስለዚህ እሱን ነገር እሱን ነገር ዛሬ በእናንተ በኢታ ቲቪ ቤተሰቦች ፊት እማያት የምንፈትናት ይሆናል ማለት ነው ምናያት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ምንድና ያላችሁኝ የሚለውን ወደኋላ መለስ ብላችሁ ወይ ደግሞ አብራችሁን ከቆያችሁ የምታዩት ይሆናል። ግድ የለሽም። እኔ ጋር እንደዚህ አይነት ነገር የለም። አንዴ ብለሽም አቅምሽ መትየት አለበት። ስለዚህ እስከ ፍጻሜው አብራችሁን ቆዩ፣ ተከተሉ እንዲህ ምርብዬ የኔ ቆንጆ እስቲ ምንድሸርካንች

ነው። አሪፍ ነው። አሪፍ ሰዎች መታወቅስ እያሉ እና አሪፍ ነው፣ ቆንጆ ነው። አንዳንድ አስተያየቶች እያየሁ ነበር እና እና ችን የመሰለሽ ቆንጆ እንዴት ፀሐይ ይነካታል ለምደሞ ትን እኔ አንቀባሪ ያኖራታለው የሚሉ ከሀገር ውስጥም ከሀገር የሀገር በቃ ብዙ ናቸው ተመልካቾቻቸው። እኔም እየደወሉ ነው። የእውነቴ ነው። አስተያየቶችን ገብሰች ማየት ጊዜ ጊዜ ሌላው አንዳንዱ አስተያየቶችም እኛ ጋርም እየተደወሉ ከነበሩት ውስጥ ከቪዲዮ ላይ ለወንድ ልጅ ጥሩ አመለካከት የለኝም ማለች እንዴት እንደዚህ ትላለች የሚሉ አስተያየቶችን እያየሁኝ ነበር እና ምናልባት አንቺ ለማለት የፈለግሽበት መንገድ ካለ ይሄ ለአንቺ ቆንጆ አጋጣሚ ነው መናገር። እኔም ይ ፖስት ባደረኩበት እስቶር እንደዛ እያሉኝ ነበር እ ለማስፈለጉ እንደዛ ነበር። ወንድ ልጅ ሳይለኝም አለ ለማስፈለግ፣ ወንድም አለኝ አባቴ በጣም ነው የምወደው እና እንደዛ ሳይሆን አሁን ተጠየቅሽ የጠየቁኝ ወንዶች የመጡት እኔ ደስ አላሉኝም፣ ነበረ። በቃ አላህም ስላልፈቀደው እኔ ለነሱ ሁብ አልነበረኝም። ገባሽ? እኔም ለነሱ አልነበርኩም፣ እነሱም ለእኔ አላህ ስላላላቸው እንደዛ ደስ አላሉኝም ነበረ። የመጡት ወንዶች ደስ አይሉኝም ነው እንጂ ወንድ ልጅ አይደለም ለማለት ፈለኩኝ። ያስተግፍልላ እንደዛ ማለት ነው። ይቅርታ አንዳንዴ እኛ የምንናገርበት ሐሳብ እና ሰዎቹም ይረዱበት ሌላ ስለሚችል ያንን ነገር ማጽዳት ከቻልሽ እኔም አየሁኝ ቲክቶክ ላይ ወንድ ልጅ አልወድም ካልሽ በቃ ወንዶች ባለመግዛት እንተባበራ ላብራራላቸው ስነበር ቆንጆ አጋጣሚ ዛሬ በጣም በቃ አመሰግናለሁ። ልክ ነሽ። አንዳንዴ እኛ የምንናገርበትና ሰዎቹም ይረዱበት ሐሳብ ስለሚለኝ ማጽዳቱ መልካም ይሆናል። ሰዎችን አገኘሽበት መልካም ጥሩ በእርግጥ አጠር ያለ ቀን ነው ግን ቢሆንም ስልኮችሽ እረፍት እንደሌላቸው እየነገርሽኝ ነበርእና ነበር እና ምን አይነት ሰዎች ይደላሉ ምን አስተያየቶች ይሰጡሻል ቆንጆ አስተያየቶች ሁሉም ሰው ማሻላ በርች ማሻላ በርች የሚለኝ ያለው አልሀምድሊላሂ በእነሱም ድዋ እናምን በረታሉ እንሻላ ና በጣም ጥሩ ሰዎችን ታውቂበታል በዚህ ልክ እንደዚህ በጣም አሪፍ ይሆናል ይወጣል ብለሽ አስበሽ ነበር ስንሰራው አላልኩም ያላን ስራ በጣም እንግዲህ ሲረዝቅሽ እንደዚህ ነው። አዎ አዎ። እና አላ አላሰብኩም ግን፣ እኔ ሁሌም ትልቅ ነገር ስለምን ይሻል ይወጣልና፣ ምን ልል ነበር ባላህ እርግጠኛ ስለሆነ እንኳን ለዛ ገና፣ አልሀምዱሊላህ አላህ ይሄም አላሳፈረኝም። ያ የምተማመንበትን ያህል ነው የሚያደርግልኝ። አላህ ይላ የልብሽን ነገር። አዎ በቃ የሆነ ነገር የምተማመንበትን ያህል በቃ ያደርግልኝ፣ ደስ ይላል። ቤተሰቦች አዩት ቪዲዮ? አባትሽ በተለይ እንትን ምናምን እንደዚህ አይጠቃቀሙ እና አላዩትም። ምናልባት እናታቸው ቦላ ያለች ውሃ ብታየው እንጂ እንዲህ ልጃቸው ታዋቂ እንደሆነች አላወቁም። አባት ይህኔ ያቅር አለሽ። አልሐምዱላ ሁብ የሚመጣው ከአላህ ነውና አላህዬ ከሱ ነው በቃ ትክክለኛ ሁብን ስጠኝ፣ አረህማን ካንተ የሆነን ሁብ ስጠኝ ብዬ የእውነት ሁል ጊዜ ዶ አደርጋለሁ። እና እኔ አልሐምዱላ ሁብን ከሰው አላጠው። ይህ ደግሞ ከአላህ የሚመጣ ነገር ነው። እና አልሐምዱላ በጣም አይደለም። አልሐምዱላ እኔም እንደዚህ ደስተኛ ሆነሽ እየሳቅሽ ስላገኘሁሽ በጣም ደስ ብሎኛል። አላማችንም ያስለሆነ ዛሬ እንግዲህ ከስቱዲዮ ውጭ ነው ያደል ያለ ነው። መልካም ዜና ነው ደግሞ የአንችንም የሆነ አቅም የማይበት ነው። የሆነ ነገር ነበር እዛ የትን ያለ ነው እዚያ ነው እንግዛ እናውራት

ምንም ይዘሽ ልንመጣሽ፣ ምን ትፈልጋለሽ? እኔ ቸኮሌት ነው የምፈልገው፣ ግን ያው አነስ ያለ ቸኮሌት የምፈልገው ብዙ አልበላም። አመሰግናለሁ። የኔም ደግሞ ቴምር ልጋብዛቸው። ማደናለሽ፣ እንዴት ነሽ? ደግሞ በጣም ጎበዝ፣ ታታሪ ነሽ። ይህንን መልክ ይዘሽ ቪዲዮች አይቼው ነበርና በጣም ያደነኩሽ በራሷ ጠንካራ የሆነ ሴት ደስ ይላል። ትልቅ ደረጃ አላህ እንደሚያደርሽ ተስፋ አደርጋለሁ። በዚህ እንደ በጣም ያደንቋት ነበረ። በጣም ቪዲዮችን አይቼው ነበር። በጣም ጎበዝ ጎበዝ ነሽ ታታሪ ልጅ ልጅ ነሽ። በዛ ላይ ይሄንን መልክ ይዘሽ በጣም ደስ ይላል። ጥሩ ተስፋ ያለሽ ልጅ ነሽ። አላ ደግሞ እንደሚረዳች ተስፋ አደርጋለሁ አደርጋለው። እሬች የት እንደመጣች ነግረሻት? አልነገርኳትም። በእርግጥ

እንደዛ አይነት ስራ ብሰራ ደስ ይለኝ። ሴል ባይ ዘ ወይ በጣም በጥሩ ሰዓት ላይ ነው የመጣችሁት። ድርጅታችን ቴምር ስቴት መሀል ከተማ ላይ ሳር ቤት ላይ አዋሬ እና ፒያሳ ላይ በሰላሳ አምስት ፐርሰንት ዲስካውንት ቤቶችን እየሸጠ ይገኛል። እስከዛሬ ድረስ ወደ አራት ሳይቶች ሳር ቤት ላይ አውጥተን እንገኛለን እና አብዛኞቹን ያው ከስተመር የሚፈልገው ኤሪያ ስለሆነ ቴምር ሞር ሳር ቤት ላይ አራተኛ ሳይቱን አውጥቷል እንደ አዲስ ማለት ነው። ስለዚህ አሁን እሱ ላይ በሰላሳ አምስት ፐርሰንት ዲስካውንት ኦፈሮችን ይዘን መተናል። የሚገርማችሁ የመጀመሪያው ሳር ቤት ላይ ያወጣነው የዛሬ አንድ ዓመት ከሁለት ወር ላይ ያወጣነው ሳይት ላይ ስልሳ አርባ ፕሮግራም ነበር ቤት የሸጥነው እና በጣም ብዙ ከስተመሮች ወዲያው ነበረ ቶሎ ይገዙን እና አሁን እዛ ላይ በአንድ ዓመት ከሁለት ወር ውስጥ የስትራክቸራል ስራ ጨርሰ እንደገና ደግሞ የፓርቲሽን ስራ ደግሞ አስራ ሁለተኛ ፎቅ ላይ ደርሰናል። አንዳንድ ጊዜ ደግሞ ከስተመር ኮምፓውንድ ሲሆን የመጫወቻ ቦታ የልጆች መጫወቻ ከስተመር የሚዝናናበት ይፈልግልን፣ እሱን ኮንሲደር አድርገን የኳስ ሜዳ እና የልጆች መጫወቻ ቦታ እዛው ከቢልዲንጋችን ፈላጊት ጋር አዘጋጀ ስለዚህ ያው ሳር ቤት ላለ ኦፈር በጣም ቆንጆ ምቹ የሆነ ነገር አዘጋጅተናል ማለት ነው። እንደገና ደግሞ በመሀል ላይ አሁን ደግሞ ወደ ሚያዚ አካባቢ ደግሞ ሁለት ሳይቶች አፍሪካ ብረት አካባቢ እንትን ብለን ነበር አውጥተን ነበረ የዛ ሰዓት በሁለት ወር ውስጥ ነው ሽያጩ ያለቀ። እና በጣም የሚገርማችሁ ሁኔታ አሁን ሳር ቤት ላይ ሁለት ቱ ቤድሩም እና ስሪ ቤድሩም ነው ያወጣ ነው ያ ማለት አሁን ለምሳሌ 35 ፐርሰንት ዲስካውንት ሲሆን ባለሁለት መኝታ ቤት 8.9 ሚሊዮን የነበረው ወደ አምስት ነጥብ ሰባት ሚሊዮን ነው የሚወርደው። በአስራ ሁለት ሚሊዮን የምንሸጠው ባለሶስት መኝታ ቤት ደግሞ ወደ ሰባት ነጥብ ዘጠኝ ነው ዋጋው የሚወርደው እና ይሄ ለከስተመሮቻችን በጣም ቆንጆ ኦፈር ነው። ከዛ በተጨማሪ ደግሞ አዋሬም ላይ አለን ፒያሳም ላይ አለን እና እነዚህ አይነት እድሎችንም አውጥተናል እላችሁ ነውጣምስግግዚሰበጣ እና በጣም ጥሩ ጥያቄ ነው ያነሳሽ። እኛም ከቃሊቲ አካባቢ ላይ አዳዲስ ሱቆችን አውጥተናል ከ23 ጋር የጀምሮ እና እነዚያ ሱቆች ደግሞ ከአምስት መቶ ሺህ ብር ዳውን ፔመንት ጀምሮ ሙሉ ክፍያቸው በሁለት ነጥብ አምስት ሚሊዮን የሚጠናቀቅ ማለት ነው እና ሚዲየም ክላስ ላይ ለሆኑ ሰዎችም ሱቅን ቀስቀስ እያሉ መግዛት እንዲችሉ እያወጣ ነው። እንትኑ እንደነገርኩሽ ደግሞ አሁን ሳር ቤት ላይ አዋሪም ላይ አዳዲስ ሳይቶችም ጥሩ ኦፈሮችም ስላወጣ ከኔ ጋር ደግሞ በራሽ በሴልስ ኮሚሽንም መግዛት ትችያለሽ። አሁን ከምትሰሪው ስራ በተጨማሪ ማለት ነው። ስለዚህ ይሳካል። ደስ ይላል። ቸኮሌት ማስቲካ እና እንደዚህ ራሷን ለማሸነፍ እየታተረች ያለች ልጅ ና ህልሞን ራሱ እንግዲህ ማጅን ማየት ነው ቶሎ ሱቅ ነው ያሰበቻል ስለቤት ታረልሽ እሷ እንዴት አድርጋ የነደ ሱቅ መቀየር እንዳለባት በዚ አጋጣሚ ግን መሪ አንዳንድ አስተያየቶችንም እያመጡልኝ ነበር እና እንዴት ቻ የመሰለች ቆንጆ ፀሐይ ለፀሐይ ትሄዳለች ለምን ትንከራተታለች ሱቅ እንግዛላት እናግዛት የሚሉ ብዙ አስተያየቶች ነበር እኛ ጋር ብዙ ስልኮች እየጮሁ ነበር እና አንቺስ ምን ታስበያለሽ ምን መሰለሽ ስለዚህ ደስ ሚል አጣዩ

ከምሳቶ ስንጀምር ጀመር እዚ ዛ 2010 ዓ ምት በኢትዮጵያ አቆጣጠር የተመሰረተው እና ወደ ሰባት ሳይቶችን ደሊቨር ያደረገ ድርጅት ነው። በጋርመንት ሁለት ሳይቶችን፣ ላፍቶ፣ አራት ኪሎ፣ ወደ አጠናታራ ወደ አያት ነው ብዙ ሳይቶችን አሉን እና የተለየ ነገሩ ራሱ ኮንስትራክት አድርጎ ደሊቨር ማደረጉ፣ ይሄ ቴምር የተለየ ያደርገዋል። ሌላው ቴምር ለየት የሚያደርገው ነገር ምንድን ነው? ዜሮ ኢንፍሌሽን ነው። ዜሮ ኢንፍሌሽን ነው ብዬ ስልሽ ለምሳሌ አሁን የዋጋ ኮንስትራክሽን ማቴሪያል ላይ የዋጋ ግሽበት የተለያየው የነዳጅ እንደገና ደግሞ የስሚንቶ የብረት ዋጋ በተቀያየረ ቁጥር ቴምር አግሪመንቱ ላይ ዋጋ ቼንጅ አያደርግም። አሁን ለምሳሌ ኮንስትራክሽን ማቴሪያሎች ሲጨምር አግሪመንት ላይ ለከስተምሩ መጀመሪያ ያየውን ዋጋ ነው በዛ ዋጋ ነው እስከ መጨረሻ ድረስ እንትን የሚለው። ስለዚህ ያ ደግሞ ቴምር የምናግዙታል መሰለሽ። ቴምር የራሱ የሆኑ ሲስተር ካምፓኒዎች አሉት። ነፊልተማ ትሬዲንግ የሚባሉ እውቀት ሰከን ቡራት የሚባሉ፣ ኒውሮድ የሚባሉ ሲስተር ካምፓኒዎች አሉ፣ በኮንስትራክሽን ዘርፍ የተሰማሩ እነዛ የኮንስትራክሽን ስራውን ስለሚሰሩለት ነገሮችን ባላንስ አድርጎ ይሰራል። የየራሳቸው አካውንት አለ። ስለዚህ ቴምር ምን ያደርጋል? ቶሎ ብሎ ከከስተመር የሚወስደውን ቅድመ ክፍያዎችን ስቶክ ገዝቶ ያስቀምጥበታል ማለት ነው። ስለዚህ ፕሮግረሱን ስራው የኮንስትራክሽን ፕሮግረሱ እንዲሄድ እሱ ነገር ያግዛል፣ የዋጋ ኢንፍሌሽን ውስጥ እንዳይገባ ማለት ነው። ከዛ ውጭ ቴምር ዜሮ ኢንተረስት ሬት ነው፣ ምንም አይነት ወለድ ወይም ደግሞ ከምንም አይነት የዶላር ጭማሪ ጋር አይነካካም እንደገና ደግሞ ሌላው ቴምር ለየት የሚያደርገው ነገር የዲስካውንት ኦፈሮችን ያወጣል። አሁን ከረንትሊ ልክ እንዳልኳችሁ 35 ፐርሰንት ዲስካውንት እንዳለ ሁሉ ከዚህ 6040 ምና የሚባሉ ዲስካውንቶችን እያወጣ ለከስተመሩ ሌላ ጥሩ ኦፈሮችን ይሰጣለ ማለት ነው። አሁን ለምሳሌ ከስተመሩ መቶ ፐርሰንት መክፈል ችሎ ለሚመጣ ከስተመር ሁለት ሚሊዮን እና ከዛ በላይ የሆነ ዲስካውንት ይኖረዋል ማለት ነው። ልክ ቅድም ሳር ቤት ላይ እንደነገርኩሽ ማለት ነው እና በዚህ በዚህ ቴምር ለየት ያለ ነገር አለው። ከዚያ ውጭ ደግሞ የፔመንት ሜተዱ ለምሳሌ ፕሮግረስ ጠብቆ ነው አሁን ደስት መክፈል ባለበት ጊዜ ብቻ ብሎ ከከስተመር ዝም ብሎ ገንዘብ አይሰበስብም። የስራውን ፕሮግረስ በጠበቀ ሁኔታ ነው የሚሰራው። ለምሳሌ የመሰረት ስራ ሲጠናቀቅ፣ ፈርስት ፍሎር ሲሞላ እንደዛ እንደዛ እያለ በፕሮግረሱ እያስኬደ ከስተመሮችን ሳይጨናነቅ ለመክፈል እንዲመቻቸው አድርጎ ፔመንት መቴሪያችን ያዘጋጃል። ከዛ በተጨማሪ ደግሞ አስራ ስምንት ዙር ምናምን እያደረገ እስከ ደሊቨሪ ታይሙ በታት ነው ሂሳቡን ከስተመር ሳይጨናነቅ ቤቱ መግዛት እንዲችል ቴምር እንደዚህ አይነት ኦፈሮችን ያቀርባና ይሄ ነገሩ ያው ከሌላው ቦታ ለየት እንዲል ያደርገዋል። በጣም አሪፍ። ምናልባት ቅድም ስት ነበረ ሳር ቤቱ የሳር ቤቱ ሳይት ምናልባት ለየት የሚያደርገው ነገር ይኖር ከሌሎቹ ሳር ቤት ኖርማሊ ያው የዲፕሎማቶች ሰፈር ስለሆነ ሁል ጊዜ አንደኛ በዶላር ለማከ ደንበኛችን በዶላርም ለማከራየት እንደገና ደግሞ በተጨማሪ ነገር ቢሸጠው ሪሴል ቫልዩ በጣም ከፍ ያለ ነው። ለምሳሌውን ሰከንድ ሳይት ላይ ባለፈው ዓመት የዛሬ አንድ ዓመት ሁለት ወር በፊት የገዙ ከስተመሮች 3 ቤድሩም በ8 ሚሊዮን የገዙትን ቤት አሁን ከረንትኒ በ15 ሚሊዮን ነው፣ ከዛ በላይ መሸጥ ይችላሉ። ስለዚህ ለደንበኛው ምን ሆነ ማለት ነው፣ እንደ ቆንጆ ኢንቨስትመንት ነው ማለት ነው። ስለዚህ ከዛ አንፃር ቴምር ሞር ሳርቤትን ይመጠዋል እና እስከ ዛሬም ደግሞ የቴምር ሳርቤት የሚወጡ ሳይቶች ቶሎ ቶሎ እየተሸጡ ነው። አሁን የመጨረሻው ሳይታችንን ያወጣ ነው ማለት ነው። አሁን ቫቲካን ኤምባሲ አካባቢ ይገኛል። ያው ዲቴሉን ነገር ማየት እንችላለን። ከዛ በተጨማሪ በጣም አሪፍ

ቱ ቤድሩም አሁን ኢቨን ፒያሳ ላይ የነበሩ ሳይቶች ትናንሽ ካሬዎችን ሁሉ ከአርባ ስምንት ካሬ ጀምሮ ማንኛውም ሰው ቀስቀስ እያለ እየከፈለ ሊገዛው የሚችል አይነት ኦፈሮችን እንደዚህ ትናንሽ ካሬዎችንም እናወጣለን እስከ ትልቅ ካሬ ድረስ ሁሉንም ባገናዘበ መልኩ ያደርጋል ማለት ነው። እሺ፣ መርየም እና አሁን እንዴት ነው ለከስተመሮች፣ ወይም ደግሞ ለደንበኞች እንዴት ነው የቴምርን ቤት የምሸጭላቸው? ምን አይነት ጥሩ ነገር አለ ብለሽ ታምኛለሽ ቴምር ላይስ ጥሩ ነገር አለ ማስሄድሽ አሁን በአንድ ጊዜ ብር ካልከፈራችሁ አለመባል በጣም ወድጃለሁ። እና ትንንሽ ሱቆች መኖራቸው ማለት ትንንሽ እንትን ያላቸውን ሰዎች ያበረታታል። ተነስቶ ከፍ እንድ- ማድረግ የሚችል ድርጅት ስለሆነ በዛ መልኩ አታምናች ያስል ረ ጎበዝ ናሽ በዚህ ሁኔታማ የቴምር ቤቶች በቃ ማለቃቸው ነው። በዚህ ሴልስ እሺ እንግዲህ ምናልባት ይህን ሁሉ መረጃ ከሰሙ በላይ የታ ቤተሰቦቻችን አይ መግዛት አለብን ብለው ቢወስኑ በምን ሊያገኝሽ ይችላሉ? ከኔ መረጃ ለሚፈልጉ ከስተመሮች በዋትሳፕ ሆነ በቴሌግራም ኦር ደግሞ በቀጥታም ስልክ በ0957634971 እና በ0912735783 ሊያገኙ ይችላሉ። ከዚ በተጨማሪ ሀገር ውጭ ያሉ ተመልካቾቻችን አሉ። ስለዚህ ግዢ መፈጸም ፈልጉ ምን አይነት ወ ያለ አሁን ለምሳሌ ውጭ ላሉ ከስተመሮች ሁን አካውንት ባይኖራቸው ቀጥታ በዲኤችኤል እንትን መላክ ይቻላል። ዶክመንት ተልኮላቸው ዶክመንት መፈረም ይችላሉ። ከዛ ውጭ ደግሞ ቀጥታ ወደ ቴምር አካውንት ማስገባት ይችላሉ። እሱን አይነት ኦፕሽኖችን አመሻሽተናል። አንድ ቀን መታ እንገዛለን። መሬም እና በጣም ማለት በጣም ነው ያደነኩሽ። በጣም ታታሪ ልጅ ነሽ እና ደግሞ ፈጣሪም ከዚህ የበለጠ ትልቅ ቦታ እንደሚያደርሰሽ ተስፋ አደርጋለሁ። በዛ ላይ ደግሞ ያው የቴምሮችን ፕሮዳክት ደግሞ አብረን እንሸጣለን። ሴል ሴሞን ፍላጎት አለሽ፣ እሱን ነገር የበለጠ እናስፋፋለን። አሁን ያው ከኔ የሚደረግ ስጦታ ነው ትንሽ ነገር እንሰጥሽ አስቤያለሁ

ከሌሎቹ ቦታዎች እና አገልግሎታቸው ያለው ነው እና ማንሳት በተለይ ሞድ ማንተ። እሺ፣ እናመሰግናለን። እንግዲህ በደንብ ትልቅ ቦታ ደርሰሽ ደግሞ እንገናኛለን። እኛም እናመሰግናለን። ራሄል እና መርየም፣ በጣም አመሰግናለሁ። በተገኛችሁበት ደስ ብሎናል። እሺ፣ አትጥፉ። በቃ እሺ፣ አብረን እንሰራለን። እሺ